አቶ ሳሎ ሀሰን በማዕከላዊ ኢትዮጵያ ክልል ስልጤ ዞን የምስራቅ ስልጤ ወረዳ ነዋሪ ናቸው። በማህበር ተደራጅተው የአሳ ምርት ላይ ከመሰማራታቸው በፊት እጅግ በዝቅተኛ የኑሮ ደረጃ ላይ ይኖሩ እንደነበር ይናገራሉ። በጣም ያልጋ ቁራኛ ነበርኩ። ሌላም ወንድም ያለ እንደዚሁ አባላት ነው። እሱም ታሞ ነበረ ው ዲነናል። ከዚህ በፊት ደግሞ ኑሯችን በጣም አሽቆልቁሎ ነበረ። ከሳር ቤት ወደ ቆርቆሮ። አቶ ሳሎ ዛሬ ላይ እሳቸውን ጨምሮ 12 አባላትን በያዘ ማህበር ተደራጅተው በስልጤ አባያ ሐይቅ ላይ ቆሮሶ የተሰኘውን አሳ በመሸጥ ኑሯቸው ተቀይሯል። አሁን ብዛት አሳ የሚገኘው የቆሮሶ አሳ ነው። በደንብ እየሰራ ነው ያለ ነው። ቢያንስ ቢያንስ በቃ አላገኘን ሲባል 30 ኪሎ 40 ኪሎ እናገኛለን። አልሐምዱላ ያው ቤተሰባችንም እያስተዳደር እንገኛለን። ያው በዚህ ስራ ማለት ነው። ጥሩ እየሰራ ይገኛል። ልምዶቹም አሉት ራሱም ያሰግራል ራሱም ደግሞ ፍሌቶ ያወጣል። ራሱም ደግሞ ያከፋፍላል። ወራዴ እና ከፋፍላለን ስልጢ ወረዳ አለ እና ያከፋፍላለን። ጦራ ይሄዳል። ቆዳሳ የሚባል ከተማ አለ ይሄዳል። ከእዚህም ብዙ ሆቴሎች አሉ እየሠራን ነው። ይህን አካባቢ ተባብረን ብና ለማ የሚል መልክ ስዳ አለኝ። እኔ ከዚህ በፊት አካባቢው በሚገባ ባለመልማቱና ባህር ዛፍ በዙሪያው በመኖሩ ማህበረሰቡ ከሐይቁ ማግኘት ያለበትን ጥቅም ሳያገኝ ቆይቷል። እንግዲህ በዓመት ከ11 ቶን በላይ ነው የሚያመርተው ይህ ሐይቅ ማለት ነው። ከ11 ቶን በላይ ነው የሚያመርተው። ከዛ በፊት ምርቱ በጣም ወርዶ ነበረ። ለምድን የወረደው ዙሪያው በባህር ዛፍ የተከበበ ነበረ። ባህር ዛፉን ተከትሎ ቀጥታ የመጣ ጎርፍ ዳሎሎን ይዞ ውሃው ላይ ነበር የሚገባው። ስለዚህ እጽዋትም ጭምር አልነበሩም። የምግባን ነበርው ማሳው ማለት ነው። አሁን ግን ዙሪያውን በፈርዞ መስቀረተን ማልማት በመቻላችን ያሳው ሳይዙም ጨምሯል። የብዛቱም ጭምር በጣም በከፍተኛ ሁኔታ በ3 አመት ያመጣውሉ ጥ በጣም ከፍተኛ ነው። ከዚህ አንጻር ያ ምርቱም ጭምር በጣም ያደገበት ነው። ያ እቅዱ ይታቀዳል። ከዚህ በፊት የሚቀርበው ግን በጣም አነስተኛ ነበረ። አሁን ግን ከ11 ቶን በላይ ማቅረብ የተቻለ ያለበት ሁኔታ አለ። ዴሊ ነው ደግሞ የሚመረተው 1154 ሄክታር የሚሸፍነው የስልጤ አባያ ሐይቅ በውስጡ ከ100 ቶን በላይ አሳ እንደያዘ ይነገራል። በዚህም የአካባቢው ነዋሪዎች በማህበር ተደራጅተው በተፈጠረላቸው የስራ እድል የአሳ አሳ ምርት ወደ ተለያዩ አካባቢዎች እያቀረቡ ነው። አጠቃላይ ማህበራት አሉ። እዚህ ያመርታሉ። ካመረቱ በኋላ የትኛውም ሰው መጥቶ በተመጣጣኝ ዋጋ ነው ገዝቶ የሚወስደው። ለምሳሌ አሁን የዝምብሎ ስጋን ሲናይ ጥቅሙ ፍጹም የሚገናኝ አይደለም። ይሄ ግን 150 ብር ነው አንዱ ኪሎ የሚሸጠው፣ ለዛውም የእንትኑ ፊሊቶ ማለት ነው። በፍሬም ሲባል አስር ብር ነው፣ በጣም ተመጣጣኝ ዋጋ፣ ሁሉም ማህበረሰብ መጠቀም አለበት በሚል በዛ ላይ እየተሰራ ያለበት ሁኔታ አለ። በተመሳሳይ መልኩ ደግሞ የስራ እድል ፈጠራ ዘርፉ ላይ ወጣቶች ተደራጅተው ወጣቶች ተደራጅተው የምግቡን በተለያየ አይነት ሰርተው በማቅረቡም ደረጃ በጣም በከፍተኛ ሁኔታ እየተጠቀሙ ያሉበት ሁኔታ ነው ያለው። ባለ ሀብቶች የስልጤ አባያ ሐይቅን በማልማት የቱሪዝም መዳረሻነቱ እንዲሰፋ ከማድረግ ባለፈ ለበርካታ ዜጎች የስራ እድልን ለመፍጠር የዞኑ ቱሪዝም ቢሮ እየሰራ ነው። እዚህ ሐይቁ ላይ እስከ 300 ሄክታር መሬት ለኢንቨስትመንት የተዘጋጅበት ሁኔታ ነው ያለው። ይሄ ማለት ቀጣይ ደግሞ ብዙ ባለ ሀብቶችን እንፈልጋለን፣ በዚህ ኢንቨስት እንዲያደርጉ ሎቢ እናረጋለን፣ ቶሎ እንዲሰሩልን እንፈልጋለን። ይህን ከሰሩልን ደግሞ እንዲያለሙልን ቶሎ ደግሞ አልቆ ሰው ወጣቱም የስራ እድል እንዲፈጠርለት የምንፈልግ ስለሆነ በተለይ በኢንቨስትመንት የሚመጣ ሰው ለመስራት ፍላጎት ካለው በአጭር ጊዜ የማስተናገድ ፕላንም ይዘን ነው እየሰራን ያለ ነው። በማዕከላዊ ኢትዮጵያ ክልል ከሚገኙ ሐይቆች መካከል አንዱ የሆነው የስልጤ አባያ ሐይቅ በዚህ ዓመት እንዲለሙ ትኩረት ከተሰጣቸው ስፍራዎች መካከል አንዱ ነው። አባያ ሐይቅ ላይ እየተሰራ ያለ የሎጅ ግንባታ አለ። ይሄ በባለሀብት ደረጃ በኢንቨስትመንት ደረጃ እየተከናወነ ያለ ስራ ነው። ግን መበረታታት ይኖርበታል ከክትትልና ድጋፍ አንጻርም ይሄ ስፍራ በደንብ እንዲተዋወቅ እንዲለማ የሚያስችሉ ስራዎችን በቀጣይነት አጠናክረን የምንሰራ ሆኖ በያዝነው ዓመትም በተመሳሳይ መልኩ ለኢንቨስትመንት ማበረታቻ እንዲሆን ከተሰጠው ፈቃድ አንጻርም በተመሳሳይ ድጋፍ የማደግ ስራ እየሰራን ያለንበት ሂደት አለና ስፍራው በደንብ የቱሪስት መዳረሻ መሆን ይገባዋል። የሐይቁ አካባቢ ሲለማ የተደራጁ ማህበራት ለሆቴሎች፣ ለሎጆችና ለጎብኚዎች የአሳ ምርትን በማቅረብ ይበልጥ ተጠቃሚ የመሆን እድላቸው ሰፊ ነው።